አንድ ሺ አንድ መቶ ብር ይወጣበት በርበሬ ነው ይሄ የምትመለከቱት ማለት ነው። እንግዲህ በወቅቱ ይሄ ቢያንስ ሁለት ኪሎ ከዛም አልፎ ደግሞ ሶስት ኪሎ አራት ኪሎ የምናመጣበት ብር ስለሆነ ስለሆነ እኔ ለራሴ በቃ አንድ ኪሎ መጪው ክረምት ነው። ስለዚህ ለሁለት ወር እንደምንም ብዬ አሸማቂቄ እንደ ኑሮዬ ቃሪያ በዛለው ብዬ ተመልካቾች እንግዲህ እችን አንድ አንድ ኪሎ ብቻ ላዘጋጅ ነው ማለት ነው። ምን አይነቷ ደህና ነሽ ወይ ምንድን ነው ልትሉ ትችላላችሁ። ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንደምን እንደምን አላችሁ ደህና ናችሁ? የእግዚአብሔር መሰኛ በጣም ደህና ነው። እንግዲህ ተመልካቾች ስለበርበሬ ሳወራላችሁ እውነት ለመናገር በጣም ከባድና ከባድ የሆነብን በአሁኑ ሰዓት ኢትዮጵያ ውስጥ መንግስትም እንዲያውቅልን ስለምፈልግ ነው ዛሬ ይሄን ቪዲዮ እሰራላችሁ ተመልካቾች። ለምን እንግዲህ ይቺ አንድ ኪሎ ናት እንደምትመለከቱት ማለት ነው። ምክንያቱም ከዚህ በላይ መግዛት አልፈለኩም፣ ዋጋውም ሀይ ስለሆነብኝ ማለት ነው። እንግዲህ ይሄ አንድ ኪሎ ማለት ይሄ ነው። እንግዲህ ቆጠር ራሱ ሚዛ ስንት እንደሚሆን ማለት ነው። ከስር ፍሬም ያለው ምናምን ምናምን ምናምን። የበርበሬ ዋጋ እናንተ ጋርስ እንዴት ነው? እንዴት አድርጋችኋል እናንተ? የኑሮ ውድነትንስ እንዴት አገኛችሁት? ማለት እኔ ስለ እውነት ነው ምላ በጣም ነው በቃ። እኔ ሰው ሲያወራ እውነት አልመሰለኝም በነገራችን ላይ ምክንያቱም የምታምኑት ራሳችሁ ገበያ ላይ ሄዳችሁ ካልሆነ ከባድ ነው። እኔ አሁን እንደዚህ ገዛው ብላቸው ራሱ አያምንም። ለምን እንዴት ይሄን ሊወጣ ይችላል ብለን ስለምናስብ ማለት ነው። እና ተመልካቾች ይሄ በርበሬው በእኛ በደብረ ብርሃን 1100 ብር ነው። 1100 ብር ይወጣበት በርበሬ ነው ይሄ የምትመለከቱት ማለት ነው። እንግዲህ በወቅቱ ይሄ ቢያንስ 2 ኪሎ ከዛም አልፎ ደግሞ 3 ኪሎ፣ 4 ኪሎ የምናመጣበት ብር ስለሆነ ስለሆነ እኔ እንደራሴ በቃ 1 ኪሎ መጪው ክረምት ነው ስለዚህ ለሁለት ወር እንደ ምንም ብዬ አሸማቂቄ እንደ ኑሮዬ ቃሪያ በዛለሁ ብዬ፣ ተመልካቾች እንግዲችን አንድ አንድ ኪሎ ብቻ ላዘጋጅ ነው ማለት ነው። ምን አይነት አድሃነሽ ወይ ምንድን ነው ልትሉ ትችላላችሁ። ምክንያቱም እንደ ኑሮው እንደ ጊዜው ካልሆን ምንም ማለት አንችልም ተመልካቾች። ለምን አሁን እዚህ ጋር ሶስት ኪሎ ብገዛ ሶስት ሺህ ሶስት መቶ ብር ነው። ገባችሁ አይደለ? እዚህ ጋር ደግሞ የሚጎል ነገር ሊኖር ይችላል ቤት ውስጥ። ስለዚህ ኑሮን እንደ ኑሮ ካላደረጋችሁት በጣም ከባድ ነው በአሁን ሰዓት ማለት ነው። እና ስለዚህ እናንተ ሀገር ኢትዮጵያ ውስጥ ያላችሁት እናንተ ሀገር ስንት ብር እየተሸጠ ነው በርበሬ? ምክንያቱም በአሁን ሰዓት በጣም ናራ እየጫነብን። ጤፍ ደህና ነው፣ ገብት ደህና ነው። ማንኛውም ነገር ሸምቶ ለሚበላ ሰው በአሁን ሰዓት አሪፍ ነው። መጪውም ክረምት ነው። ነጮ ተበልቶ አይገፋም። አምቢባ ነው የሚለቀው ታውቃላችሁ። ለምን ክረምትና ብርድ ነው ነጭ ነገር በልታችሁ አይቻልም። እሁዳችን ያምናል። ገባችሁ አይደል? እና እናንተ ጋርስ እንዴት? በነገራችን ላይ እኔ በጣም ተሸውጃለሁ። ለልጄ ክርስትና ሳዘጋጅ ስንት ኪሎ መሰላችሁ ያዘጋጀሁት? ወደ ሰባት ኪሎ ነው ያዘጋጀሁት። ግን በስንት ብር እንደገዛሁት ታውቃላችሁ? በአራት ከሀምሳ በአራት መቶ ሀምሳ ብር ነበር የገዛሁት። ለዛውም አንደኛ የሚባለውን በርበሬ ማለት ከዛ ግን ብዳል በቃ፣ እንዴት እንደዚህ ተገዛ? ወይኔ ሳምንት ዕለት እኮ ሦስት መቶ ምናምን ብር ነበር፣ አራት መቶ ብር ነበር። በቃ እኛ ሲወደድብን ነው ግን እና አሁን ዞሮ ዞሮ ግን አንድ ሺህ አንድ መቶ ብር ላይ የተገዛ በርበሬ ነው ተመልካቾች። አንድ እንኳን እንድት እንዲወርቅ አልፈልግም። ለምን ይሄና አል ብር ወስዶበት በትከባር ነው እንግዲህ በእኔ ራሱ አንድ ኪሎ ብቻ ለመጀመሪያ ጊዜ ሳዘጋጀው በህይወቴ አንድ ኪሎ አዘጋጅቼ አላቅም ከሶስት ኪሎ በላይ ነው ማዘጋጀው። ግን ኑሮን ኑሮ ስትሉት እንደዚህ ታዘጋጃላችሁ ማለት ነው። እንደዚህ ሲወደድ እዚህ አጋጣሚ ንጋራችሁ ይሄ ነው ስለ በርበሬ እና እናንተ ሀገር ግን የምር የምር እርካሽ ካለ በ500 በ600 የሚሸጥበት ካለ 3 ኪሎ ወይ አራት ኪሎ ፈልጋለሁ ነን ለመናገር፣ ኮንታክት አድርጉኝ። ስልኬ ባዩ ላይ አለ ላችሁ እበስ ስልኬን ልክላችሁ አለ ኮሜንት አድርጉ። እናንተ ጋር እንደዚህ ከሆነ ብር እልክላችሁና በትራንስፖርት ትልኩብኛላችሁ ማለት ነው። ምክንያቱም እኔ ከአንድ ሺ አንድ ሺ አንድ መቶ ብር እኔ ራሱ አልገዛም ብዬ ነበር እውነቱን ለመናገር ማለት ነው። እና ዘጠኝ መቶ ብር የሆነ ሰዓት እራሱ ተይገዥ ሲሆን ይቀንሳል ብዬ ነው ዘጠኝ መቶ ሀምሳ ሲሆን፣ ከዛ አንድ ሺ ሲሆን፣ አንድ ሺ ሀምሳ ሲሆን፣ ከዛ በኋላ በቃ ደግሞ እኔ ገበያ ብዙ ጊዜ ስለማልሄድ ከዛ ወዲህም ያው ስላስደነገጡኝ ምናምን ከተማዋ ራሱ መሄድ አልፈልግም ማለት ግን ትናንትና በትራንስፖርት ሄጄ ራሴ ገዝቼ መጣሁ። ከዚህ በኋላ ግን በሌላ ከወንድሜ ጋር ነው የሄድኩት። ደግሞ ከዚህ በኋላ በሌላ ባጃጅ ኮንትራት ከፍዬ ብሬን አምስት መቶ ብር ወይ አንድ ሺ ብር ከፍዬ የሚሄድበት ጋር ሄጄ እመለሳለሁ እንጂ ታክሲ ሄጄ በአስር ብር በሀያ ብር አልሄድም፣ መቼም አልሄድም። ገባችኋል? ምክንያቱም ይከብዳል እና ምን ልላችሁ ነው እንደዚህ አይነት ቦታ ላይ የሚሸጥ ካለ ምናልባት ኦሮሚያ ክልል ምናምን በርበሬ የሚመረትበት ሀገር ርካሽ ሊሆን ስለሚችል ካላችሁ ኮንታክት አድርጉኝ ስለ እውነት ነው ምላችሁ ምክንያቱም ብቻ አንድ ኪሎ እንጃ አንዱሩም አያላ በነገሮች ላይ ያው ነጭ ነገር አበዛ እንደሆን ነው እንጂ ገባችሁ ያለጣለጣ ርቅ ይሰራ እንደሆን ነው እንጂ ከባድ ነው ሁለት ኪሎ ብገዙት ሁለት ሺ ሁለት መቶ ብር ቅመም አንድ ሶስት መቶ አራት መቶ ቢፈጅባችሁ ሶስት ሺህ ብር ማለት ሶስት ሺህ ብር እኮ የወራስ ቤዛችን ይችልልናል ከበርበሬ ወጭ። ስለዚህ ጤፍ ቢወደድ ይሻልና በርበሬ ከሚወደድ፣ ከባሳ ሲፈጭ ያንሳል። እርጥብ ነው፣ ውሃ ይነከራል። ምን ይላል ሶ በርበሬ ነጋዴዎች እንግዲህ ምንም አት ወርዶባችሁ እንደሆነ ባላግም፣ ግን እንደዚህ ጣራ ይነካው ለፋሲካ ሰሞን ሳይወደድ ድግስ ካለቀ በኋላ ክረምት ሲመጣ፣ አሁን እኮ ብዙ ሰው የሚቸጋገርበት ሰዓት ነው። ሰኔ ነው። የማዳበሪያ አለ፣ እህል ሸምቶ የሚበላ ሰው አለ። ስለ ክረምት እኮ ብዙ ነገር የሚታሰብበት ነው። ተማሪዎች ትምህርት ያቆማሉ። የተማሪዎቹ ቤት ብዙ ነገር የሚያስፈልግ ነገር አለገባቸዋል። እና ያን እንግዲህ ብታስቡበት ጥሩ ነው። እና እናንተም ድምፅ ሁኑ። በርበሬ ለምን እንደዚህ እንደጨመረ እናንተም እስኪ ኮመንት አድርጉበት። ሁላችሁም ስለ እውነት ነው የምላችሁ ኢትዮጵያዊ የሆናችሁ በርበሬ ምን ሆኖ ነው እንደዚህ? አማራ ክልል ብቻ ነው ወይስ ሌላም ሀገርም ነው እንደዚህ የገባው? አንድ ሺህ ብር በርበሬ አንድ ኪሎ በርበሬ እና ቡና፣ እኔ ቡና ስለማጠጣ ችግር የለም። ቡና ራሱ ሺ ሁለት ሺ ሶስት ነው እዚህ የሚሸጠው ገባችኋል? ትልልቅ ሆቴል እኛ ጋር ማለት ነው እዚህ ደበባ አንድ ስኒ ቡና ሰላሳ አምስት ብር ነው ሆቴል ውስጥ፣ ዝም ብሎ በረንዳ ላይ ሀያ አምስት ብር ሀያ ብር እንደ ቦታ ዝቅና ከፍ ያለበት ቦታ እና ይሄ ይከፈል። እንግዲህ ለመዝናናት ሄዶ ሰው እንኳን ሊጋብዝ ቢል አራት ሰው ቢሆን መቶ ብርህን ነው አስረክበ የምመጣው ማለት ነው ከባቸዋል። ስለዚህ በአሁኑ ሰዓት ሰውስ እንዴት ነው የሚዝናናው? እንዴት ነው እንትን የሚለው? በቃ ኑሮ በጣም ከብዷል፣ እንደራስ ከሆነ ማሰብ ማለት ነው። ምክንያቱም እኔ ራሱ ኑሮ ይከብደኛል ብዬ አላሰብኩም ነበር። ያሰብኩት መቼ ነው በርበሬ አንድ ሺ ብር ገባ አንድ ሺ አንድ መቶ ብር ገባ ሲባል እንትፍ ብዬ አረባካ አንድ ሺ ብር እኔ መከራከር በጣም ነው የምወደው። ሳልከራከር ምንም አይነት እቃ ላይ አልገዛም። የሃምሳ ብር የመቶ ብር ግን ፈንከች። ሲጀመር እንደዚህ ተጽፏል ማለት ነው። አንድ ኪሎ በርበሬ አንድ፣ ሁለተኛው አንድ ሺ ብር ሶስተኛው ዘጠኝ መቶ ሃምሳ ብር ምናምን እያሉ ማለት ነው። ምንም አንድ ብር ከዘጠና ዘጠኝ አይሆኑም አሉ ማለት ነው። ከዛ ምንም ዘለከራከራ የተጠወበት ቢኖር ይሄን ነው ተባጩ። ኑሮ ደግሞ ይከብዳል፣ በጣም ይከብዳል። ምን ዛሬ ቢኖራችሁ ጠፊ ነው። ምንም እንዳታስቡ። ዛሬ ያለኝና ችግር የለውም እንዳታም አይ፣ አይሆኑም፣ አይሆኑም ተምልካችሁ። እውነቴን ነው የምላችሁ፣ እና ተቋር ነው እኔ እውነት እውነት ስለምነግራችሁ ነው። ሚዲያ ሚዲያ ነው። በእርግጥ ግን ያ ሚዲያ ላይ የምታወራው ነገር መቼም ስለማይጠፋ እኔ ደግሞ ቼስና ግልጽ ነው ማወራው ለምን ዋሽቱ ለመቼ ለሰው ይምሰል መኖሩ ስለማልፈልግ ነው። እሺ እንጂ ይሄን ገበናችን መደበቅ እንችላለን ምናምን ምናምን እንደሌለችው ሽፍፍን ማድረግ እኔ አልወድም፣ እንደዛ እኔ አልወድም። ደግሞ መቼ ማለት ነው ምን ሀብታም ሀብታም ሀብታም ሀብታም ሀብታም ብሆን ብሆን እንደናንተና ብሆን ራሱ እኔ ድህነቴን መቼም ብሎ መቼ አልተውም። ለምን ያደግኩበት ያደግኩብሽ የተማመርኩብሽ የሚባለው ነገር ያለብሽ አለው እኮ። ተመልካቾች በቃ እንግዲህ ይሄን ልላችሁ ነው። ብፊት ይመቻችሁ፣ ግን ኮመንት አድርጎ እናንተ ጋር እንዴት ነው የሚለውን ነገር